አታ የኬሪያ ኢብራሂምን ኢንተርቪው ከቴድሮስ ጋር ያደረገችውን አየሁና በጣም ገረመኝና ምንድን ነው የገረመኝ? እስቲልናው ግን ኬሪያ ለምንድን ነው ስለ ህዋት በዚህ ደረጃ ለማውራት የዘገየችው ወይም አሁን ኢንተርቪው ማድረግ ለምን አስፈለጋት? እንደሚታወቀው ኬሪያ ኢብራሂም ከፍተኛ የሆነ የህዋት አመራር ነች። በእሷም እንደገለጸችው ይሄ በወጣቶች ደረጃ የመጣች ነች በለውጥ ውስጥ መተካካት የህዋት እንትን ውስጥ እንደ ወጣት የመጣች ነች እና በፌዴራል ሌቪልም ደግሞ በፌዴሬሽን ምክር ቤት አፈ ጉባኤ የነበረች ነችና እነዚህ ትላልቅ ስልጣኖች ናቸው። ስለ ህዋት ይሄ ማታ የሰጠችውን ኢንተርቪው አይነት እስከዛሬ ድረስ ለምን አላደረገችም ብዬ ሳስብ ምን መጣልኝ? የጌታቸው ሹመት ጋር የተገናኘ እስፔሻሊ ጌታቸው በዚህ ደረጃ ከከፍተኛ የህወሓት አመራሮች ቱባ የህወሓት አመራሮች ውስጥ መጥቶ ከጦርነቱ በኋላ ያ ሁላ ነገር ከሆነ በኋላ ከፌዴራል መንግስት ጋር ያ ሁላ ክስተት ከተከሰተ በኋላ ከዛ አመራር ውስጥ መጥቶ በፌዴራል ሌቭል መጥቶ ከዶክተር አብይ አህመድ ጋር መስራት መቻል ይሄ በጣም በነዚህ በህወሓቶቹ በትላልቆቹ ይሄ የአስተሳሰብንትን ቼንጅ የማይሆኑ አስተሳሰብ የያዙትን አመራሮች ውስጥ ከፌዴራል መንግስት ጋር ከዶክተር አብይ ጋር መቶ መስራት እንደ ህወሓት አመራር ነውር ነው የሚለውን አስተሳሰብ የሰበረው ይመስለኛል እና ያ ነገር በጣም አብዛኞቹን አስገርሟቸዋል። አንዳንዶቹ ትግራውያንም የተገረሙም ይኖራሉ። ምክንያቱም በዛ ሌቭል ያሁላ ክስተት ከተከሰተ በኋላ መቶ ከፌዴራል እንትን ጋር ይደረጋል የሚል ነገር የለም። አንዳንዶቹ ጋር ሶ ይሄ ነገር መሆኑ ኬሪያ ኢብራሂም ውስጡ ውስጥም የሆነ ነገር ጭሯል። ኦኬ እንዲህ ማድረግ ይቻላል እንዴ? ከፌዴራል መንግስትም ጋር መስራት ይቻላል እንዴ? መጥቶ ስልጣን ተጋርቶ መስራት ይቻላል እንዴ የሚለውን ነገር ፈጥሮባታል። ሶ ኢንዳይሬክትሊ እዛ ውስጥም ራሷን ስትገልጽ እንደተመለከት ነው የለውጥ ለውጥ እንደሚያስፈልግ ህዋት ደግሞ የሚል ኮንቴክስት እየጠበቀ የማይለወጥ ድርጅት መሆኑን ለውጥ እንደሚያስፈልግ፣ ከኮንቴክስት እያዩ መለወጥ እንደሚያስፈልግ እና በለውጥ እንደምታምን ወጣት አመራር እንደነበረች እንደዚህ አይነት ነገሮችን እንትን ብላለች እና ይሄ ማለት ምንድን ነው? ኢንዳይሬክትሊ ስልጣን መፈለግ ነው። አሁን ባለው ሌቭል ላይ ስልጣን መፈለግ ነው እና ምናልባት በጄኔራል ታደሰ አይን ውስጥ ከገባች በትራንዚሽናል ገቨርንመንት ውስጥ ትግራይ ውስጥ ተሹማ ሹመት ሊሰጣት የሚችል ይመስለኛል። እንደኔ ግምት ኢንዳይሬክትሊ ደግሞ በሌላ መንገድ በዶክተር አብይ ምናልባት የአመራር ምልመላ መነጽር በሱ መነጽር ፊት ካደረገች በፌዴራል ሌቭል ላይ የሆነ ፖዚሽን ተሰጧት የምትሰራም ይመስለኛል። ዞሮ ዞሮ እንድምታው ወይም ደግሞ በዚህ ሰዓት መቶ ኢንተርቪው ማድረጉ እና የኢንተርቪውን ይዘት ስናየው ያው ስልጣን የመፈለግ ነው የሚመስለው እና ትንሽ አስገራሚ ሆኖብኝ ነው።